እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱላህ። ኡስታዝ ሳዳት ሰላም አለይኩም ወራህመቱ ላይ በረካቱ። ኡስታዛችን እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለመጀመሪያ ጊዜ ነው። አዎ፣ በድምጽ ለመጀመሪያ ጊዜ ነው የተገናኘ ነው። አውርተን አናውቅም። በቴሌግራምም በምንም ነገር አግኝቼውም አላውቅም። ስልኩ የለኝም ስልክ የሚለውም አደለ ሁሴን ጋ ባለፈው ተገናኘን። አንተ የመጣ መነገራችን ላይ እንደ አካባቢ በጣም ጠላው የነበረው ውስጥ አሰላት ነበር። መነገራችን ላይ የምታቁ ከሆን አላቅም በጣም ነው የምጠላው ይህ ሐሜተኛ ምናምን ምናምን እያልኩኝ ስንት ነገር በቃ አል ነበር። ምን አይነት ሀሜተኛ ነው ኬት ነው ፈቶ የለቀቁት ምናምን ነገር እንደው አለ ያጥፈውላ ምናም ብዬ ደዋውላ አድርጌ ነበር እና በኋላ ላይ የሆነ ሰዓት ላይ ነው ሲገባኝ ነገሮች ሲገባኝ የመናሀጅ ጉዳይ የአቂዳ ጉዳይ ምናምን ሲገባኝ ሽርክያት የሆኑ ነገሮች ቢዳ ምንድን ነው ምናምን የሚለውን ነገር ጥልልና ጥንፍፍ አድርጌ እየተረዳው ስመጣ ወይኔ ያልኩኝ ምንድን ነው ምናምን ያልኩኝ። እና እንደው ማለት ያኔ ባለማወቅ የተነሳ ነው። ለነገሩ ከሰው ጋር አይደለም በልብ የነበር ምጠላ የነበረውና ምናልባት በልብ መጥላትም እንደው ሐራም ከሆነ ዳላ ብላፉ በለኝ። ይው ዛሬ በዙ ፊት ነው ይቅርታ የምጠይቀው። አቀነ ልጅ ሆነምናያቶች ከዚህ በፊትም ቅድም የተናግር ያለው የሰው ልጅ ለማያውቀው ነገር ባይተዋር ነው አንድን ነገር ካወቀን በኋላ እልካያዘን እልካያዘንቶች ከዚህ በፊትም ቀድሜ ተናግሬ ያለው የሰው ልጅ ለማያውቀው ነገር ባይተዋር ነው። አንድን ነገር ካወቀን በኋላ እልካያዘን እንጂ። አልሐምዱሊላህ ሁላችንንም ለተውሂድ አላህ ለመራ ይህን ተውሂድ የበላይ ማድረግ ነው ከኛ የሚጠበቀው ምክንያቱም ተውሂድ ነውና ስለምና ሰዎች በግል ጉዳይ ባላወቁት ጉዳይ ይጠላሉና፣ ሀቁ ግን ሲገለጽላቸው ምንም ያጠላላቸው ነገር ይኖራል በለን። እንዲያውም ይዋደዳሉ ጭራሽ፣ ምክንያቱም የሚያገናኛቸው እስልምና ብቻና ብቻ ስለሆነ። ከተውሂድ ውጭ የተገናኙ ሰዎች ግን ዛሬ ተዋደናል ቢሉ ነገ አላሁ ሱብሃነሁ ወተዓላ እራሱ ይለያያቸዋል። ስለዚህ ከነብሴ ጀምሮ አደራ በተውሂድ። እኔ ደግሞ ሁላችሁንም እናንተም አፉ በሉኝ ሁላችሁንም ደግሞ አፉ ብያለሁ ለሁልጊዜው። አረ፣ ምንም ያረካው ነገር የለም፣ እና በኋላ ላይ ነው ሲገባኝ ያለው ነገር አይ ቲንክ ሀሜት ሐራም ነው በኢስላም የሰዎችን ስም ማንሳት በሸሪያው ለአምስት ጉዳይ እንደሚፈቀድ ስረዳ፣ ዲንን አደባባይ ላይ ፈሳዱን ያሰራጨ ሰው በውስጥ ተመክሮ አልሰማ ካለ ያው አደባባይ ላይ እርማቱን ካልተቀበለ አደባባይ ላይ መጋለጥ እንዳለበት የሚለው ነገር ከአንተን የተማርኩት ሌሎቹን ኡስታዞች መሻይኮቹ በውጭው ዓለም ያሉት ሳውዲ ያሉ መሻይኮቹ ምናምን ነገር ፈተዋቸውን ስሰማ ምናምን ነገር ቀለጥን አለን። እና በኋላ ላይ መጨረሻ ላይ ጓደኛ አለኝ ኡስታዝ ቀላሚን የሚባል ምናልባት ታውቀዋለህ አንተ ከአንተ ጋር በጣም ትቀራረባላችሁ። አዲስ አበባ ሁለት ሶስት ጊዜ በላይ ተገናኝተናል። በቃ ከሱ ጋር ጓደኝነት ጀመርን። መጨረሻ ላይ አሁን የእኛ ጀማዎች አጠቃላይ ንጽጽር ውስጥ ያለ ነው ራሱ የእኛ ጀማዎች ናን ያለ ነው። ያው እዚህ ቲክቶክ ላይ የሚጠሉን አንድና አንድ ነው። አንደኛ በቪዲዮ አንገለጥም። እንደዚህ በእንት ማለት በቪዲዮ ተገልጠን ለምን አያደርጉም የሚል ነገር ወቀሳ ይቀርብብናል። ያው እኛ ሸሪያው መሰረት አድርገን ነው አንደኛ። ሁለተኛ ነገር ደግሞ የሚሰልሙ ሰዎችን ለብቻችን ይዘናቸዋል። የያዝናቸው ምንድን ነው መጥተው ተመልሰው ከሳት ወደ ሳት መሆን የለበትም ብለን እናመጣለን ብለን ነው የምናምነው። በትክክል ከሰለሙ ላይቀር በደምብ መስለም አለባቸው። በቃ ያቋማችን ነው። ለብቻችን የራሳችን ጀማዎች አሉን ሲሰልሙ፣ እንደሰለሙ ዲናቸው ላይ ፎከስ እንዲያደርጉን እናያለን። እንዲገላለቡ እንዲገላለጡ አንፈልግም። በአካል የዛሬ ሶስት ዓመት አራት ዓመት ያጋጠመኝ ነገር ያስደነግጣል። ሰለምቴዎች ናቸው ተብሎ ላገኛቸው ሄጂ ሱሪ አርገዋል። በጣም የሚገርማቸው አበላሽተዋቸው ማለት ነው። ሱሪ አርገው ከስር ነው የመጡት። ከዛ በኋላ ሆቴል ውስጥ ነው አጋጣሚ እንደዚህ በጀማ የቀጠርኳቸው የነበረው ኢቨን እንኳን ሊጨብጡኝ ሁላ ነበር ረስተውት ልምድ ሆኖባቸው ማለት ነው። በዚህ ደረጃ ልጆች ተበላሽተዋል። ሰለምቴዎቹ ራሱ ያ ነገር ሲገባን ነው ለብቻው ጀማ መፍጠርና ማስተማር እንዳለብን። በደንብ እስልምና ማወቅ አለባቸው ሰዎች ብለን ያሰብ ነው ማለት ነው። እና ከዛ አንጻር ነው አቂዳ በጣም ወሳኝ ነገር ነው። አንደራደርበትም። የግል ጉዳይ አይደለም። ፐርሰናሊ እያያችሁት ነው ያላችሁት አንዳንድ ሰዎች ማለት ነው። ስንናገር ማለት ነው ይሄ የሀላል ትዳር የሚባለው ነገር ፈሳድ ምን አይነት ነገር ይዞብን እንደመጣ የሰብቶች እየተቀጠፈ የሰብቶች እየተበላሸ ሲመጣ እናንተ ፐርሰናሊ ነው እኔ አሁን ጀማል ምናምን የምትሉት ልጅ እኔ አላውቀውም። ራሱ አይቼውም አላቅም ራሱ እኔም አውቃቸው እነዚህን ፈሳድ የሚያሰራጩት ዋትሳፕ ላይ ያሉ ሰዎች፣ ቴሌግራም ላይ ያሉ ሰዎች፣ ፌስቡክ ላይ ያሉ ሰዎች ሜሴንጀር ከፍተው እያደረጉ ያሉት ነው። የሰዎት እየተበላሸ ነው፣ ብር እየተበላ ነው። ይህንን ነገር ነው ያስጠነቀቅ ነው። ከዛ በኋላ እነዚህ አይነት ሰዎች ቲክቶክ ላይም አሉ ተባለ፣ ማስቆም አለብን፣ ተዉ ማለት አለብን። ከዛ አንጻር ነው እንጂ ፐርሰናሊ ሊሆን አይችልም። እንደዛማ ከሆነ ነፍስያ ነው የሚሆነው። ክብርን ጠብቀህ ክብርን አስጠብቀህ የምትናገር ከሆነ ፐርሰናሊ ያንን ሰው አልወደውም እጠለዋለሁ፣ ምናምን ካልክ ችግር አለ ማለት ነው። ነፍስያ ነው። ሰውን በቀለሙ፣ ሰውን በዘሩ፣ ሰውን በቋንቋው፣ ሰውን ባለው ባግራውንድ፣ ባለው ዘውግ የምንጠላው ከሆነ ሊላህ አይደለም ነፍስያ ነው ጉዳዩ። ላላህ ብለን ከጠላን፣ ላላህ ብለን ነው መውደድ ያለብን። ስንጠላም ላላህ ብለን መጥላት መቻል አለብን። ኢብን ረሱል ስላ ስለም የነፈገም የሰጠም ላላህ ብሎ ተብሏል። ለሲጋራ ለጫት ለቁማር ለምንም ብሎ አንድ ሰው ቢል መንፈጋችን ላላ ብለን ነው የምናደርገው። ሰውየውን ስለሚጎዳው ማለት ነው። እና በእኛ ትውልድ በእኛ እሺ በእኛ ትውልድ እኛ እያለን በህይወት እያለን ባለንበት ትውልድ ኢንሻላህ በኢትዮጵያ ምድር። ከዛ በኋላስ ብሎኬት ይደረደራል ጭቃ ይመረግበታል። ተዘጋች በቃ ቤቷ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እንደ ስራችሁ ቀብራችሁ ይሰፋላችኋል አላሉ? እዚህ ምድር ላይ ጥሩ ሰዎች ከነበር ሰፊ ይሆናል ቀብሩ፣ ካልሆነስ ይህን ነው መፍራት። ወላሂ ነቢዩ ሰለላሁ ዐለይሂ ወሰለም ጥፍጥና ቆራጭ የሆነውን ሞት አስታውሱ፣ አብዝታችሁ አውሱት ሲሉ እኔ ቆየሳቸው። ምክር ያልመከረን ማን ይመክረናል? ሀቂቀተን ሰዎች ሚዲያ ላይ ሲሰዳደቡ ታያላችሁ። ትላንት ወዳጅ፣ ዛሬ ጠላት ሲሆኑ ታያላችሁ። ምንድን ነው ስትሉ በቃ የግልን ነፍስ ላላህ ብሎ መውደድ ላላህ ብሎ መጥላት እኮ ቀላል ነገር አይደለም። ትልቁ የኢማን ክፍል ነው። ሰውን ስንወድ ላላህ ብለን ስንጠላ ላላህ ብለን ነው ሊሆን የሚገባው። ሰዎች ዛሬ የሚቀሙትን ጫት አያፍሩ፣ ቲክቶክ ላይ አምጥተው ቀድተው ይለቁታል። ምንድን ነው ደግሞ ሲባል የኔ ቪወይ ምን ያህል ደረሰ ይባላል። ሱብሓንላህ ሀታ መልካም ነገር እኮ የሰራ ሰው ደበቅ ይላል። እራሱ ምን ያደርጋል? ደበቅ ያደርጋል። እንዴት ሰው መጥፎ ስራውን አያችሁ ይሄን ያህል ቪው እኮ አገኘውኝ፣ ላይክ እኮ ይሄን ያህል ነው፣ ሰብስክራይበሮች እኮ ይሄን ያህል ናቸው። አራ ይባልም ለነፍሳችን እንዘንላት ነቢዩ ሰለላሁ አለይሂ ወሰለም ምን አሉ መሰላችሁ? አሁን ባጭሩ የቀብር ህይወት ምን እንደሚመስል የመጨመሪያ ግን ጉዟችን ወዴት እንደሆነች ሲል አስታውሳችሁ፣ አማኝ ሊሞት ሲል አሉ፣ ፊት ለፊቱ ከጀነት ጭፍራ የሆኑ መላእክቶች ይመጣሉ፣ የጀነት ከፈን ይዘው፣ ሀኑጥ የሚባል ሽቶ የተነፋ ከፈን ይዘው አሉ መለኩል መውት እጅው ላይ ብዙ አያቆያትን

አሉ ከሚባሉ ውድ ሽታዎች ውስጥ የሰውየው ነፍስ ከአካላቱ ላይ ስትወጣ ልዩ የሆነ ሽታ ይወጣል። ከዛስ ሱብሓነላህ ምን ይደረጋል? ወደ መጀመሪያው ሰማይ ይዘውት ሊያርጉ ሲወጡ የእያንዳንዱ ሰማይ ጠባቂዎች ምን ይላሉ? ጌታችን ሆይ በእኛ በኩል አሳልፈው፣ በእኛ በኩል አሳልፈው ይውላሉ። ማንን? የአማኝን ነፍስ ማለት ነው ሰባት ሰማይ ይከፈትላቸዋል የአንደኛው ሰማይ የቅርብ ባለመዋል ልዩ ልዩ የሚባሉት መላእክቶች እስከሚቀጥለው ሰማይ ድረስ ይሸኙታል ይህን ያማኝ ነፍስ ሰባት ሰማይ አቋርጦ ከሄደ በኋላ ነቢዩ ሰለላሁ አለይሂ ወሰለም ምን አሉ አላህ ምን ይላል ከእሷ ፈጠርኳቸው ይላል ከምን ከአፈር ወደ እሷ መመልሳቸዋለሁ ወዴት ወደ አፈር ከእሷ መቀሰቀሳቸዋለሁ ይላል ከየት ከአፈር መልሱት ባሬን ይላል። ነብሱ ትመለሳለች። ቤተሰብ ወስዶ ሬሳ ይቀብራል። ከዛ በኋላ ሶስቱ ጥያቄዎች ይጠየቃል። ጌታ ማን ነው? ሃይማኖትህ ምንድን ነው? በእናንተ መካከል የተላከው መልእክተኛ ማን ይባላል? ሱብሃነላህ። ከዛ በኋላ ምን ይከሰታል አ ሶስቱም ጥያቄ ይመልሳል አማኝ ስለሆነ እዛ ጠባብ ቀብር ውስጥ እኛ ወስደን ስንቀብረው እንግዲህ ይህንን አማኝ ምን አልነበረውም፣ በራሱ አንድ ሰው የሚያስገባ ቦታ እንኳን አልነበረም። እሱን ራሱ ገልበጥ የሚያደረግ ቦታ አልነበረም። ከመሆኑ ጋር ምን ይከሰታል? የሆነ ግለሰብ ቀብር ውስጥ ገብቶ ይቆማል አሉ ነቢዩ ሰለላሁ አለይሂ ወሰለም። ቤተሰብ ቀብሮ ተሄዷል። ይህን ግለሰብ ከዛ ምን ይባላል? ላሉ አብሽር ቢለዲ የሱሩክ ይለዋል። ማን ይሄ ግለሰብ ለሟቹ አማኝ በሚያስደስትህ ነገር ተበሰር ይለዋል አብሽር ከአላህ በሆነ ውዴታ ተበሰር ይለዋል እኔ እኮ አንተን አላቅህም እዚህ ዱንያ ላይ ከመጥፎ ነገር በጣም የዘገየ መጥፎ ነገር ላይ አትወድቅም ነበር በብዛት ለጥሩ ነገር በጣም ችኩል የነበርክ ሰው ነበርክ በዚህ ነበር ማቅህ

ግን ዛሬ ስ ሂሳቡን እንስራው። እየሰራን ያለነው ስራ ጤነኛ ነው ወይ ወንጀል እንደሆነ እኮ ደግሞ እናውቃለን። በተለይ ቲክቶክ ላይ የሚሰራው ስራ በምን ያውቃሉ ወንድምና እህቶች፣ ወንጀል ካልሆነ አንድ ሰው ማንም ቢመጣ ባይመጣ አይሸማከቅም? ወንጀል መሆኑን ግን የሚያታውቁት ምንድን ነው የሆነ ሰው ሲያዩ ይጨናነቃሉ አምሳ የቢጤዎቻቸውን ሲያዩ ደግሞ ምንም አይመስላቸውም። አላህ የጠላውን ነገር ይለቃሉ። አላህ ምን ብሎ ሲያበቃ እኔ ጋር የምትገናኙበትን ቀን ፍሩ ያላስተርጓሚ እኮ ከኔ ጋር ትገናኛላችሁ ብሎ ሲያበቃ ማለት ነው። ስለዚህ አላህ ባሪያዎች ወይ ይሄ በተለይ ቀልድ ነው እየተባለ እነዚህ መንዙማ ባያዎች ነሺዳ ባያዎች ወላሂ ነው የምላችሁ ይሄን ነገር እንግዲህ በብዛት ስቃወም ይታያል መቃወምበትም የራሴ ምክንያት አለ። ይህን ምክንያት እኔ አይደለሁም ያመጣሁት ነቢዩ ሰለላሁ ዓለይሂ ወሰለም ሀያ ሶስት ዓመት ሙሉ የለፉለት እነ ኢብራሂም እሳት ላይ የተወረወሩበት እነ ሙሳ ሊገደሉ ያሉበት እነ ዒሳ ሁሉም መልክተኛ ኑህ ዘጠኝ መቶ ሀምሳ ዓመት የለፋበት ጉዳይ ስለሆነ ነው። እሱ ምንድ ነው አንድ አላህን ብቻ አምልኩ ከአላህ ውጭ ያሉን ራቁ። አሁን ይባል ይሆናል በብዛት ሽርክ ላይ የወደቁ ሰዎች ምን ያደርጋሉ? እኛ እኮ ነቢዩ ሙሐመድን ስለምንወዳቸው ነው ይላሉ። ክርስቲያኖች መቼ ዒሳን ይጠሉታልና? ዒሳን ስለወደዱት ነው አደለም? ያመለኩት። በጣም ወደዱት። ከዛ ምን አሉ? እሱ የአምላክ ልጅ እንጂ ሊሆን አይችልም አሉ። ዛሬም እኛ ጋር፣ ሙስሊሞች ጋር ሲመጣ ለነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ያለን ክብርና ፍቅር በልኩ ካልሆነ የአላህን መብት አሳልፈን ለሳቸው ምንሰጣቸው ከሆነ ይህ እስልምና አይደለም። ማንም ሊያቅ ይገባዋል። በቃ እኛ ነቢዩን ጠልተን አይደለም፣ ከነፍሳችን በላይ እንወዳቸዋለን። እኔ ልኖር ዘንድ እኔ ሰው ተብዬ ሳዳት እባል ዘንድ ሰው የሆንኩት ከአላህ በታች በማን ነው? በነቢዩ ሰለላሁ አለይሂ ወሰለም ነው። ለዚህ ደግሞ ማስረጃ ምንድን ነው?

የሚሉ ሰዎች ግን ጫት እየቃሙ ሰላት የማይሰግዱ ሰዎችም አሉ። ይሄ የታወቀ ነገር ነው። ስለዚህ ሚዛን ተገለበጠ ማለት ነው። ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም በጣም እንወዳቸዋለን። አንድም ያለህ መብት አይገባቸውም። እስቲ ልብ በሉ። አላሁመ ሰሊ አላ ሙሐመዴ መገነቢ የሁሉ ቀላቢ ይላሉ። ኢና ሊላሂ ወኢና ለህ ኢና ሊላሂ ወኢና ኢለይሂ ራጂዑን ይህንንም ቲክቶክ ድረስ ይዘውት ይመጣሉ በጣም የሚያጅበኝ ደግሞ ለዚህ ነገር ጥብቅና የሚቆሙ ሰዎች ደግሞ አሉ ሰው እኮ ጥብቅና የሚቆምለትን ጉዳይ ሊያውቅ ይገባዋል ለምንድን ነው እኔ ሲሪየስ ሆኜ ጥብቅና መቆም ያለብኝ ከምንድን ነው መራቅ ያለብኝ የሚለውን አያውቁ እኔ አንድ ልጅ ማስታውሰው ዶክተር ነው

አታመልክም አልኩት። እርግጠኛ ነህ አለኝ። አዎ፣ አምልኮ አይገባቸውም እሳቸው። ለአላህ ብቻ ነው አምልኮ የሚገባው፣ እሳቸውን ለላከው አልኩት። አሁን ተመልከቱ፣ ይሄ ክርስቲያን ምን ያህል ለመስለም ራሱ ከሙስሊሞች የሚያየው ምንድን ነው? በምንዙማ በነሽዳ ሁሉ መሐመድ መሐመድ ሲባል ነው የሚሰማው። መሐመድ እርሶ እንዲህ ያደረጋሉ እኮ፣ ለቸገረው ደግሞ እንደዚህ ያደረጋሉ ቸገረኝ ብለህ አታውራ ወሬ። ጓዝህን ይዘህ ግባ ቃጥባሬ እንዳለ። ይሄ በአዳም ልኮ የቸገረው ሰው አላህን ነው የሚለምነው ካለበት ሆኖ የቃጥባሬን ሼህ የአብሬትን ሼህ አይለምንም። እና እንዴት ነው ቆራጥ ማን ሆኖ በተውሂድ ላይ ወላሂ፣ በተውሂድ ላይ ሲሪየስ ያልሆነ ሰው ይጎዳል ሁለት ሀገር ይጎዳል። ሁለት ሀገር ጥፋት ላይ ነው። ተውሂድ የሁሉ ነገር መሰረት ነው። ተውሒድን ያልያዘ ሰው ምንም ነገር የለውም፣ እስልምና የለውም። ይገናኛለን በነፃ ያሉ ሰዎች አሉ ሲባል እዛ ሄጄ እስቲ ደግሞ ትንሽ ፈታል በል ይላል። ሴት እህቶቻችን ቁም ነገር አስበው ነው የሚመጡት። ኢቭን ንጽጽር ላይ የሚሰሩ ክርስቲያኖች እኮ ሊሆኑ ይችላሉ። ንጽጽር ላይ የሚሰራ ሰው ስለ እስልምና ወይም ስለዛ እሱ መልስ ሊሰጥበት ስለሚፈልገው ሃይማኖት የሆነ ነገር ያውቃል። ገብቶ አሰላሙ አለይኩም አያተል ኩርሲ ላይ እንደሚለው፣ እኔ እኮ አያተል ኩርሲ በጣም ትመቸኛለች፣ ከቁርአን አንቀጾች ሁሉ እኮ አንደኛዋ እሷ ናት፣ ምናምን ብሎ ሴት እህቶቻችንን ከቀረቡ በኋላ ሌላ ነገር ውስጥ ቢገባ ማን ነው ተጠያቂ? ነቢዩ ሰለላሁ አለይሂ ወሰለም አንድ ሴትና አንድ ወንድ ለሴት ልጅ መሕረሟ የእሷ ጠባቂ በሌለበት እንዳይገናኙ ብለዋል። አሁን ግን ምንድን ነው እየሆነ ያለው ሚዲያ ላይ ወንድና ሴትን ምሳሌ አሁን እንግዲህ አፉ በሉኝ፣ ስም ልጠራ ነው። አስያለች እና የአስያ ግሩፖች አሉ ይህን ስራ እንሰራለን የሚሉ አስያ ትዳር ቢኖራት፣ እኔም ትዳር አለይ። ለምሳሌ እኔና አስያ ግን ለብቻችን የሆነ ነገር ውስጥ ከሆን፣ ሁለታችንም ትዳራለን የሚለውን አስምሩበት። ሁለታችንም አጅነቢ ስለሆን ግን ወንጀል ውስጥ እንወድቃለን። ወንጀል ነው። ለብቻ ገለል ማለት አንችልም። ልብ በሉ ልብ በሉ እኔም እሷም ባለትዳር ከመሆናችን ጋር ዛሬ ወንድና ሴት የማይተዋወቁ ሚዲያ ላይ ሁለት ወንድና ሴቶችን ስታገናኝ ያ ወንዱ ለአስያም ጭምር ምኗ ነው አጅነብያ ነው የሚሆነው ለምን አሲያ አሚር ተደርጋ አልተመረጠችም የሸሪአ ቃዲ ዳኛ ብቻ ነው የኡማው ምን ሚሆነው ሀላፍትና ወስዶ በደንብ ተረዱኝ። ይሄን ነጥብ የሸሪአ ዳኛ የሆነ ሰው ከሆነ ግምን ይሆናል። ሀላፍትና ወስዶ አባት የሌላቸውን ማጋባት ይችላል። አዲስ ሰለምቴዎችን ማጋባት ይችላል። ባሏ አልፈታ ብሎ በጣም የሚያስቸግራትን ሴት ማፋታት ይችላል። ሀከዛ ገብቷችኋል አይደለም። ከዛ ውጭ ሌላ ሰው ይሄንን ሀላፍትና መውሰድ አይችልም። ለዛ ነው ቅድም ምን ያልኩት መልካም የተመኘ ሁሉ መልካምን ያገኛል ማለት አይደለም። ምን ሲባል ስለሰማሁ ነው እናጋባአልን እንጂ ምን አዲስ ነገር አመጣን፣ ይሄን እንዴት ይከለከላል ሚሉ ወንድምና እህቶች ስላሉ ማለት ነው። ሁለተኛ ይኸው ሚዲያ ላይ አንድ ወንድም፣ እኔ በስምም አላውቀውም፣ ከዚህ በፊትም በአካል ተገናኝተን አናቅም። ጉዳዩን ሳናጣራ ማውራት የለብንም ነገር ግን ሰዎች ደግሞ ማስረጃ አለን እያሉ ከአሲያ ጋር አብሯት ያለው ወንድ ማለት ነው፣ ገንዘብ ጠይቋል፣ እንዲህ አድርጓል፣ ገንዘብ አምጡ ብሏል፣ አባል ትሆናላችሁ። ምን አስፈለገ አባል መሆን፣ በነፃ አጋባለው ከተባለ በኋላ የዚህ ድርጅት አባል ለመሆን መቶ መቶ ሺ ብር አዋጡ ተብለናል ያሉ ሰዎች አሉ። ያው ማስረጃ ቢፈልግም፣ ምንድነው ማስረጃ ቢፈልግም፣ እንደ ሸሪ አይደል የምናወረው ልጅቷ መቶ ሺህ ብር ጠይቆኛል ብትልም ወይ ምስክር ወይ የድምፅ ፋይል ወይ የመሳሰለው ወይ ራሱ ካላመነ በቀር እውነት አድርጎታል ብሎ ደግሞ እሱን መውቀስ አይቻልም። ነገር ግን እንዲህ አይነት በአንዴ ጋጠወጥነትን የሚያስፋፋ የመሳሰሉት ጉዳዮች ካሉ የሰው ልጅ ቆም ብሎ ሊታቀብ ይገባዋል እና በትክክለኛው መንገድ ብቻ ነው ሊኬድም ይገባዋል። ምድር ላይ አንዱ አንዱን ያጋባል ለምን ሰዎቹ ራሱ ስለሚታወቁ የልጅቷ ቤተሰብ ስላለ መሐረም ስላለ በዚህ መልክ መጋባት ይቻላል፣ ማጋባትም ይቻላል። ትልቅ አጅር ያስገኛል። ከዛ ውጭ ግን ያሉት መንገዶች በጠቅላላ ችግር ውስጥ ስለሚፈጥሩ ችግር ነው። ሌላ ለወንድም የሙባረክም ሆነ ለሌሎች ወንድሞች መምከር ምፈልገው ምክር አለ። እሱም ምንድን ነው? ታደርሳ ስለ ነው፣ ግን እያየውት አይደለም። ኢንሻአላህ አስገባዋለሁ። ቀጥል ኡስታዝ አፉ በለኝ። ጥሩ እሺ። ትላንት ለምሳሌ አሁን አንተም ከአስያ ጋር ጓደኛ ነበርክ። ጓደኛ ስትሆን ለከዚህ ከዚህ በኋላ ላለውም ነው። እኛ በእስልምና አሁን የተቸገር ነው። ምንድ ነው አቋም የሌላቸው ሰዎች በስተው ነው ሀቅ አንድ አቋም ነው ሊኖራት ነው የገባው። አሲያ ዛሬ አይደለም ማጥፋት የጀመረችው ቆይታለች። በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት፣ በጥፋት ላይ ጥፋት። ግን ወይ ተመክራ ካልተመለሰች፣ አሁን ነው እኮ በአንድነት ሰው ሁሉ ቆፍጠን ያለባት እንጂ አንድ አቋም ተይዞ አጥፊዎችም በአጥፊነታቸው መመከር ያለባቸውም እየመከሩ ምን ማድረግ ሀቅ የበላይ እንደሆነች ቀና ብላ ነው መሄድ ያለባት። ገስት ላይ የምትጋብዙትን ሰው እወቁ። ፋን ነው ዛሬ ትንሽ ፈታ ማለት እንፈልጋለን ይባላል። የሆነ ሰው ይጠራል። ሰዎች የተቋ ደረጃቸው ይለያያል። አላህም ባከበር ነው ልክ ነው የሚያከብርን እንጂ ዛሬ እገሌ ይመጣል። እሱ እኮ በጣም ጨስ ያለ ነው ፌመስ ነው። ግን አቂዳው ምንድን ነው ሲባል በጣም ከባድ አቂዳ ላይ ያለ በመንዙማ ሸርክ የሚጨፍር ነሺዳ ምናምን የሚል አመፅ የሚያስፋፉ ሴቶች ወንዶች፣ ሴቶች ሚዲያ ላይ ከመጡ ይኸው። እኔን እኮ ይኸው ስንት ዘመን ሙሉ ፊቴን ካላየሁት ብሎ ያስገደደኝ ሰው የለ፣ መልእክቱ ግን ይደርሳል። የሴት ደግሞ ሲሆን የሚታየው ፊት የባሰ ነው። ሴቶቹ በፊልተር ይወጣሉ። በፊልተር እኛ ፋራዎች አይደለንም፣ የከተማ ልጆች ነን። በተጨባጭ ፊታቸውም እንደሚመስል የኢትዮጵያዊ ሴቶች ያስታውቃሉ። በፊልተር ይወጣሉ፣ ሰው ፈተና ውስጥ ይጥላሉ፣ ወንጀል ያስፋስፋሉ። እንዲህ አይነት ሰዎችን እንዴት ነው የምትጋብዙት? ወንድሞች ሚዲያውንስ እንዴት ነው ለሀቅ የበላይ መሆኛ ማንጠቀሙ? ስለዚህ ከዚህ በኋላ ትልቅ እርማት ያስፈልጋል። አላህ ሊፈራ ይገባል። ሀቅ ብቻ ነው የበላይ እስኪሆን ድረስ ተከታታይ ትምህርቶችን ልትከታተሉ ይገባል። ሀዲት ማወቅ አለባችሁ። ከቁርአን ተፍሲር በመጠኑ ማወቅ አለባችሁ። ከአቂዳ ኪታቦች ከስር ጀምሮ መቀራት አለባቸው። ዛሬ እኮ በድፍረት ሰዎች ቲክቶክ ላይ መጥተው ክርስቲያኖች፣ አሁን እኛ የምንለያቸው ክርስቲያኖች አንድም ሶስትም ነው የሚል የስላሴ እምነት ስለሚያምኑ ነው አደለ? የእነሱን ክህደት ብለን ስናበቃ በሙስሊም ስም ግን ጥምጣም ጠምጥመው ቲክቶክ ላይ ቪዲዮ የተለቀቀላቸው ሰዎች አሉ። ሰውየው ምን ይላል? እቅም እቅምና መርቀን ስል አለ እቅም እቅምና መርቀን ስል አላህ ያርገው የሚለውን እቶና አድርጌዋለሁ ላለሁ አለ አላሁ አክበር። ምክንያቱም አለ ዋሪሶች ነን ወራሾች ነን አለ ሲሶ ተሰጥተናል አለ ሲሶ ማለት ምን ማለት ነው? አንድ ሶስተኛ ማለት ነው። ከአላህ ስልጣን አንድ ሶስተኛው የኛ ነው። አላህ ያርገው የሚለውን እትወውና ቃም ቃም ቃም አድርጌ ስመረቅን ይሁን ላለው ሆኖ አገኘዋለሁ አለ። ይሄ ቲክቶክ ላይ ተለቋል። የሽርክ ሰዎች ሌት ተቀን ሴት አይቀራቸው ወንድ አይቀራቸው ሪአክት እያደረጉ ጭራሽ ምን እስኪባል ድረስ ወንድሞቻችን ዳዕዋ አድርገው የሚያሰልሟቸውን ወንድምና እህቶቻችን አዳዲሶቹን ምን ለውጥ አለው ከጣዖት አምልኮ ወደ ጣዖት አምልኮ ነው የመጡት አልሰለሙም፣ እስከመባል ድረስ እዚሁ ቲክቶክ ላይ ነው የሚባለው። ቢያንስ ሼር በመደራረግ እንኳን የሚለቀቁ ሀቆችን ላይክ በማድረግ ሼር በማድረግ ዳዕዋውን ማሰራጨት እየተቻለ እኔ ሀቂቀተን ነገ ሞተን እንዳንጠየቅ፣ ቅድም ስለ ቀብር አንስቻለሁ ለዛች ለብቸኛ ቤታችን ብንሰራ በጣም ወሳኝ ነው ብዬ ገምታለው። ወንድሞች ስለመጡ መድረኩን ለቃለው። ባረከላሁ ፊቁም ወንድማችን ወሂድ ቶክ ላይ የሚጠሉን አንድና አንድ ነው። አንደኛ በቪዲዮ አንገለጥም እንደዚህ በእንትን ማለት በቪዲዮ ተገልጠን ለምን አያደረጉም የሚል ነገር ወቀሳ ይቀርብብናል። እኛ ሸሪያው መሰረት አድርገን ነው አንደኛ። ሁለተኛ ነገር ደግሞ የሚሰልሙ ሰዎችን ለብቻችን ይዘናቸዋል የያዝናቸው ምንድን ነው? መጥተው ተመልሰው ከእሳት ወደ እሳት መሆን የለበትም ብለን እናመጣለን ብለን ነው የምናምነው። በትክክል ከሰለሙ ላይ ቀርበድ መስለም አለባቸው። በቃለቅ አቋማችን ነው። ለብቻችን የራሳችን ጀማዎች አሉን። ሲሰልሙ እንደሰለሙ ዲናቸው ላይ ፎከስ እንዲያደርጉ እናያለን። እንዲገላለቡ እንዲገላለጡ አንፈልግም። በአካል የዛሬ ሶስት ዓመት አራት ዓመት ያጋጠመኝ ነገር ያስደነግጣል። ሰለምቶች ናቸው ተብሎ ላገኛቸው ሄጂ ሱሪ አድርገዋል በጣም የሚገርማቸው አበላሽተዋቸው ማለት ነው። ሱሪ አድርገው ከስር ነው የመጡት። ከዛ በኋላ ሆቴል ውስጥ ነው አጋጣሚ እንደዚህ በጀማ የቀጠርኳቸው የነበረው ኢቨን እንኳን ሊጨበጡኝ ሁላ ነበር ረስተውት። ልምድ ሆነባቸው ማለት ነው። በዚህ ደረጃ ልጆች ተበላሽተዋል። ሰለምቶዎቹ ራሱ ያ ነገር ሲገባን ነው ለብቻው ጀማ መፍጠርና ማስተማር እንዳለብን። በደንብ እስልምና ማወቅ አለባቸው ሰዎች ብለን ያሰብ ነው ማለት ነው። እና ከዛ አንጻር ነው አቂዳ በጣም ወሳኝ ነገር ነው። አንደራደረበትም። የግል ጉዳይ አይደለም። ፐርሰናሊ እያያችሁት ነው ያላችሁት። አንዳንድ ሰዎች ማለት ነው ስንናገር ማለት ነው ይሄ የሀላል ትዳር የሚባለው ነገር ፈሳድ፣ ምን አይነት ነገር ይዞብን እንደመጣ የሰብቤቶች እየተቀጠፈ የሰብቤቶች እየተበላሸ ሲመጣ እና አንተ ፐርሰናሊ ነው እኔ አሁን የጀማል ምናምን የምትሉት ልጅ እኔ አላውቀውም፣ ራሱ አይቸውም አላቅም። ራሱ እኔ አውቃቸው እነዚህም ፈሳድ የሚያሰራጩት ዋትሳፕ ላይ ያሉ ሰዎች፣ ቴሌግራም ላይ ያሉ ሰዎች ፌስቡክ ላይ ያሉ ሰዎች ሜሴንጀር ከፍተው እያደረጉ ያሉት ነው። የሰውየት እየተበላሸ ነው፣ ብር እየተበላ ነው። ይህንን ነገር ነው ያስጠነቀቅ ነው። ከዛ በኋላ እነዚህ አይነት ሰዎች ቲክቶክ ላይ አሉ ተባለ። ማስቆም አለብን፣ ተው ማለት አለብን። ከዛ አንጻር ነው እንጂ ፐርሰናሊ ሊሆን አይችልም። እንደዛማ ከሆነ ነፍስያ ነው የሚሆነው። ክብርን ጠብቀህ ክብርን አስጠብቀህ የምትናገር ከሆነ ፐርሰናሊ ያንን ሰው አልወደውም እጠለዋለሁ ምናምን ካልክ ችግር አለ ማለት ነው። ነፍስያ ነው። ሰውን በቀለሙ ሰውን በዘሩ ሰውን በቋንቋው ሰውን ባለው ባግራውንድ ባለው ዘውግ የምንጠላው ከሆነ ሊላህ አይደለም፣ ነፍስያ ነው ጉዳዩ። ላላህ ብለን ከጠላን ላላህ ብለን ነው መውደድ ያለብን፣ ስንጠላም ላላህ ብለን መጥላት መቻል አለብን። ኢብን ረሱ ስላ ሰለም የነፈገም የሰጠም ላላህ ብሎ ተብሏል። ለሲጋራ ለጫት፣ ለቁማር፣ ለምናምን ብሎ አንድ ሰው ቢል መንፈጋችን ላላህ ብለን ነው የምናደርገው፣ ሰውየውን ስለሚጎዳው ማለት ነው። እና በእኛ ትውልድ በእኛ እሺ በእኛ ትውልድ እኛ እያለን በሕይወት እያለን ባለንበት ትውልድ ኢንሻላህ በኢትዮጵያ ምድር